አጠቃቀም መቀየር አለበት፣ ነው እሺ። የጊዜ አጠቃቀም ወዴት እንቀይረው ሲባል አንደኛ ለህይወታችሁ የምታስቀምጡት ግብ አለ አይደል? ያለ ግብ ዲስፕሊን የለም። ጎል አለ የምታስቀምጡት። ምንም ያክል ክሬዚ ጎል ይሁን ግድ የላችሁም፣ ይሳካል። በዛ ውስጥ መድረስ ትችላላችሁ። ለዛ ግን የሚያስፈልግ እውቀት አለ፣ የለም። ጊዜን ለምን መጠቀም? እውቀት ጄነሬት ለማድረግ ታይፕስ ኦፍ ኢንካምስ በይና፣ ግልጽ ነው፣ የተለያየ አይነት ገቢዎች ዛሬ አርቲፊሻል ኢንቴሊጀንስ ላይ እኮ ብታማክሩ የምታገኙት ነገር ይገርማል። አይደል ኤ አይ ኢትዮጵያ ውስጥ ካፒታል ማርኬት እየጀመረ ነው አይደል አሁን። ካፒታል ካፒታል የሚለው ስም እንኳን አያስደነግጣችሁ። ካፒታል ባንክ እኮ ሊረሳ ነው። በነገራችን ባንኮች እኮ እንደዚህ እንደዚህ እያሉ ነው። አሁን ወይን የጉዳችን አፕላይናችን መጣ፣ ወይም ደግሞ የሆነ ደርቢ አይነት ነገር መጣ። ደርቢ ናቸው ሎን የምታገኙት ከባንክ ብቻ ሳይሆን ከካፒታል ማርኬትም ሎን የምታገኙበት ዘዴ፣ ምንም ኮላተራል ሳይ አይዲያን ወደ ብር መቀየር የምትችሉበት ፕላትፎርም። በስልካችሁ ላይ ብር ትራንስፈር እንደምታደርጉት ሁሉ በስልካችሁ ላይ ሼር ገዝታችሁ፣ ሼር ጠዋት ገዝታችሁ ከሰዓት ሸጣችሁ ማትረፍ ትች ዛሬ አሁን ሼር ልግዛ ብትሉ አንደኛ የት ነው ያለው? ማጋ ነው ያለው። ዞራችሁ ፈልጋችሁ፣ ከዛ ሰውየው ጋ ተዋውላችሁ፣ ተደራድራችሁ፣ ተጨቃጭቃችሁ፣ እንደ ልብስ ግዢ ለክታችሁ እንደምታደርጉት፣ ከዛ ሄዳችሁ ውልና ማስረጃ እሱ ሁሉ ይሄንን ማቅ ሰው አሁን በዚህ ዘመን ምን አይነት የድሩ ድክመት ነው እንጂ ማቀባት ነው። ይሄ ወጣት አይደለም፣ አያቴ ነው ማለት ነው። የኔ ለው የ47 አመት ሰውዬ አያት ምን ማለት ነው? የለም እድሜው መቶ ነው ማለት ነው። ሰዎች አጠገብ ብንሄድ ጭቃ እያቦኩ አይታችሁ እናንተ ዘንጣችሁ ሱት ስለለበሳችሁ፣ ሶሪ አይዟችሁ አንድ ቀን ያልፍላችኋል ብላችሁ ለእነሱ ቲፕ ትሰጣላችሁ። በቃ አፈርድሜ እኮ ማለት ጭቃይን እያቦካው ነው ወርቅን እስኪወጣ ድረስ ማለት ነው። ስለዚህ አፈርድሜያችሁን እኮ መምረጥ አለባችሁ። ሰው ይሄኛውን አፈርድሜ እበላለሁ ብሎ መወሰን አለበታል። የሌለው አለ እነ ሜሲ እና ሮናልዶ አፈርድሜ በልተዋል። አልበሉ በልተዋል። አል እሺ፣ ጻፏ የትኛውን አፈርድሜ ነው የምትበሉት? ግብ ከሌላችሁ እኮ የተገኘውን ለቃቅሜ ሞታለሁ እንደማለት ነው። ሃርድ ወርክ ይተካል። አይተካም። በሌላ ነገር ይቻላል እሱ ጠንካራ እንዲሆን ሌላ ሰው ፑሻፕ ሊያሰራ ይችላል? አይችልም። ኦፕራዊን ፍሪ ሷ ፌመስ እንድትሆን ሌላ ሰው እስኪ ከኔ የተሻለ ፊት ያላት፣ ከኔ የተሻለ ድምፅ ያላት፣ ከኔ የተሻለ ማውራት የምትችል መቀለድ የምትችል ብላ አራት ሰው ቀጥራ ኦፕራዊም ፍሪ ሾው ብላ እነሱን ብትቀጥራቸው ከጥቂት ጊዜ በኋላ ማን ሾው ያቀርባሉ? እነሱ ኦፕራዊን ፍሪ የሚለው ይቀጥላል ወይስ በስማቸው ሌላ ያዘጋጃሉ? የእሷን ልፋት የእሷን ፑሽ አፕ ራሷ መስራት አለባት። እቺን አባባል ያዟት። ኖ ዎን ካን ዱ ዩር ፑሽ አፕ ማንም ያንተን ፑሻፕ አይሰራለ። ቢሰሩልህም የእነሱ ደረት ነው እንጂ የሚሰፋው ያንተ አይደለም። ስለዚህ ራሳችን መስራት ያለብን ስራ አለ። ቀን ለሌት ከእንቅልፋችን ገፍተን፣ ከምግብ ሰዓታችን ገፍተን፣ ከመዝናኛ ሰዓታችን ገፍተን የምንሰራው ስራ ያስፈልጋል። ሀርድ ወርክ